ሰላም ሰላም የቱርካን ቤተሰቦች እንዴ ናችሁ? ዳሪያ እና ዶኑሽ ወደ ዶኑሽ ስራ ቦታ ሄዳ እቃዋን እንትን እያስተካከለች ነበረ። አለቃው ያዘዛትን እየሰበሰበች ነው። ከዛ በዶኑሽ ቦታ ዳሪያ ቁጭ ባለችበት የቀኑ ንጉስ መጣ ብላ ተነሳች። ከዛ ጭንቅላቴ ውስጥ ያለውን ማንበብ ትችላለህ አለችው። እዚህ ስራ ገብተሽ ነው አላት ጣው ግማሽ ሳትሰራለሁ ግማሽ ቀን ደግሞ እማራለሁ፣ አለችው ጥሩ ነው አለና፣ ውስጥ ነው አለ ስብሰባ ላይ ነው አለችው። ይሄን ቁልፍ ስጭልኝ አላት። ሲያስ ቁልፍን ልትመልስ ነው እንደዚህ ነው የምትመልሰው ስትለው፣ አይ አመስግነሽ መልሽልኝ አመስግነሽ መልሽልኝ። ከዛ ትንሽ አወሩና ወደ ቤት እንዲሸኝ ተስማሙ። የመኪናውን ቁልፍ ይዞ ወጣ መንገድ ወይ ምን አይነት ድርጅት ነው? ይህን የምስል ለመኪና ሰጥቶ በዚህ ደመወዝ ቆንጆ ደመወዝ ይከፈላል። ምንድነው ምትለቀው አለችው። አንድ አንድ ነገር አልተስተካከለም አላት። ምናልባት ስራ ካጣው መለስ ይሆናል አላት። እያወሩ አይቫሊክ፣ ድጋሚ ብመለስ ደስ ይለኛል ምናምን እያለ እያወራት እንዶንሽና ሰርዳር እንደተለያዩ ነገራት። በጣም እንደሚዋደዱ እየነገራት እንዴት ይለያያሉ እያሉ እያወሩ ነበር። በሌላ በኩል እነሱ ለሶመር ስራ መግባት እንደምትፈልግና ስራ እንደጀመረች ከሲቪ ላይ ጋር ነገረችው። እሱም በሐሳቡ ተስማማ። እየተቀላለሉ ጊዜ ማሳለፍ ጀመረ። በሌላ በኩል ማታ ላይ ዳሪያ ስለ ሙስጠፋ ጥሩ ጥሩ ነገር ማውራት ጀመረች። ሙስጠፋ ጥሩ ልጅ ነው አይደል? ላልቻት ከሀካም በኋላ እንደዚህ ሆነች ስላየች ደስ ብሎኛል ብላ ተገጋለች። ግን እሷ ከሰርዳርጋ ስለተለያየች ጥሩ ስሜት ላይ አልነበረችም።